አዲስ ነገር ጠብቁ። ዛሬ ኤማኑ ነገሮቹ ይቀየራሉ። እያስባሉ እንኳን እንዳሳላችሁ ቤቼ ብሩክዬ እንግዲህ ማን ነው ሴጦታ ምን የመስለ ሰዓት የሰጠው ጥያቄ ምልክት መቼም ጥያቄ ምልክት እንደሆንባቸው አቃሉኝ ሀይሚናት ማንም ልሰጠው አይችልም። እና እንግዲህ የምገርኑ ቪዲዮ ዛሬ ጠብቆ ማለት ነው። ብሩክዬ እንኳን ደሳ ላይ በዚህ አጋጣሚ በጣም ለአንተ ደስ ብሎኛል። እስካሁን ደናል እየሰራችሁ ነው። ያው አንድ ወር ብቻ ነው ጭቅጭቅ የነበረው እና በጣም ደስ የሚል የሚያስተምር የሰራችሁ ነው። ከዚህ በላይ ደግሞ ሶስት መቶ ሺህ በቅርብ እንጠብቃለን። በርቱ። በእርግጥ በቅርቡ ነው የጀመረው። አንድ ዓመት ማለት ቀላል አይደለም። ጋይስ ማለት ሁለት መቶ ሺህ ማምጣት ቀላል አይደለም። ሁለት መቶ ሺህ አምሳ ሺህ እና እንደዛ እና በጣም ነው ደስ አለኝ። እንግዲህ ዛሬ የሚገርም በነገራችን ላይ ከእነዚህ ልጆች ብዙ ነገር ትማራላችሁ። ምንም ይሁን ምንም ማለት ነው ፍቅር ያሸንፋል ጋይስ፣ ፍቅር ያሸንፋል። ሰፕራይዝ አደረገችው። አይ የኔ ውድ ማለት ነው እንደዚህ እንዲስ አባታችሁ እንደምታምሩ ጋይስ፣ የእውነት ነው የምላችሁ። ለማንኛውም በተለይ ደግሞ ደጋፊ የነበራችሁ በጣም ስነ ስርዓት ያላችሁ እስካሁን ስርዓት ይዛችሁ ቤተሰቡ ሳትነኩ የአይሜን የብሩኬን በትግስት ሲጠበቁ የነበረ እምነት በጣም ነው የምወዳቸው

ቪዲዮን ወደ ኋላ ትርጊት እንደዚህ ስላችሁ ቅር የሚላችሁ ልሆኑት ይችላላችሁ፣ ጋር አንዳንዴ ቆም ብላችሁ እንድታስቡ ነው። በጣም ደስ ብሎኛል ጋይስ፣ ዛሬ የሚገርም ቪዲዮ ይሆናል ብዬ አስባለሁ። እግዚአብሔር ያርጎ ታርቆ እውነት ደብሎስ እንዲያፍር ማድረግ አለባቸው ብዬ አስባለሁ። ብሩኬን አይኔ ያ እውነት ነው የሚላችሁ በጣም ጥላት በዚህ እንዲያፍር በጣም የነሱን የሁለቱ መለያየት የሚፈልጉ ብዙ አሉ በዛም ልክ ደግሞ ወዳጅ አለ። እውነት ለመናገር በትግስት ዛሬ ነገት ታረቃሉ። በተስፋ በውስጥ መስመር የሚለፉ ጓደኞች የሚያሸግሩ ብዙ አሉ እና ለእናንተ ክብር ይገባል። ብሩኬን ትናንትና ተናግረዋል እስከ ጥቅ ማለት ነው እና በጣም ነው ደስ አለኝ የገባችው። በጣም ነው ደስ አለኝ። ንግግሩ በጣም ደስ የሚል ነበር ነበረ። ትላንትና በሰላም እንግዲህ ያው ታላችሁ። ዛሬማ ታርቆ ይመጣሉ። ይመኑ የሚገርም ቪዲዮ ይመጣሉ። ለማንኛውም ወዳችኋለሁ። ኔ ብሩክዬ ኔ ወንድም ኔ መልካም እንኳን ደስ አለ በዚህ አጋጣሚ ኮንግራ